ስጥጡ ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር ይባርካችሁ። ክብር ለአምላካችን ለእግዚአብሔር ይሁን። አንድ ጸሎት እንጸልያለን። አምልኮ መሪዎች እዚሁ እንደቆሙ ከእምባቆም መጽሐፍ ምዕራፍ አንድ እንደዚሁም ደግሞ ምዕራፍ ሶስትን አነብና ስለ አገራችን ስለ ኢትዮጵያ እንጸልያለን። ያለን ጥቂት ጊዜ ወስደን ምድራችንን እያሰብን የምንጸልይበት ጊዜ ነው። የኢትዮጵያ ነገር ሁል ጊዜ ሸክማችን ነው። ስለ ምድራችን ሁል ጊዜ እናነባለን፣ እንጸልያለን፣ እናለቅሳለን። መልኩን እየቀያየረ ምድሪቱን የሚያናውጥ መንፈስ አለና እግዚአብሔር ጣልቃ እንዲገባ እግዚአብሔር ሰላም እንዲያመጣ እንጸልያለን። እኔ እስራኤል አገር ብሄድኩ ጊዜ አንዱ የጎበኘሁት የኢትዮጵያን ኦርቶዶክስ ቤተ ክርስቲያን ነው በኢየሩሳሌም ሴንተሩ ላይ በሚያስገርም ክብር በሚያስገርም ሞገስ የኢትዮጵያ ኦርቶዶክስ ቤተክርስቲያን አለ እና የሚያስጎበኘን ሰው አንዱ የወሰደን ወደዛ ቦታ ነበርና በጀርባ በኩል ነው የሚገባው። ስትገቡ በቃ ኢንቫይሮመንቱ ራሱ ደስ ይላል። የሚጸልዩ አባቶችን ቄሶችን ታያላቸው፣ ሲጸልዩ ወክ እያረጉ እየተንቀሳቀሱ ሲጸል ላናግራቸው ፈለኩ፣ ጸሎት ላይ ናቸው ሊያወሩ የሚችሉበት ሁኔታ አልነበረም፣ ግን በጭንቅላታቸው ሰላምታ ሰጡኝ። እና ስገባ ራሱ መቅደሱ ውስጥ የምታዩት ጽሑፍ የምታዩት ስዕል ሁሉ ደስ ይላል፣ ይባርካል፣ መንፈሳዊ ኢንቫይሮመንት ውስጥ ይጨምራችኋል። እና ሰውየው ትንሽ ተናገረ። እዛ ትልቅ ደግሞ በጣም የቆመ አራት የተለያዩ የሃይማኖት አካላት የኔ ነው የሚሉት ቤተ መቅደስ አለ ሆሊ ሳክሪፓ የሚሉበት በጣም ግዙፍ ነው። እና የራሻ ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ፣ እንደዚሁም የግሪክ ኦርቶዶክስ እና አንድ የካቶሊክ ቤተክርስቲያን የእኛ ነው ብለው በጣም የተከራከሩበት ቤተክርስቲያን ነው። አሁን ለአራቱም ተሰጥቷል። እና የኢትዮጵያ ኦርቶዶክስ ቤተክርስቲያን የዛ ትልቁ ህንፃ ደግሞ ባለቤትም ነች፣ ሼር አላት። የኢየሱስ ክርስቶስ ትንሣኤ ሆኗል የሚባልበት አንዱ ቦታ ነው። ሁለት ቦታ ነው ስለ ትንሣኤው ጋርደን ቶምብ የሚባል እዛው አሮጌው ኢየሩሳሌም ላይ ሄዳችሁ የምታዩታሉ። በኢስት በኩል ይሄ ደግሞ እዛው ውስጥ ያለ መቅደስ ትንሳኤ እዚህም ሆኗል ተብሎ ሁለተኛ የሚታሰብበት ቦታ ነው። የቅዳሴ ሰዓት ላይ የደረስነው ቅዳሴው ደስ ይላል፣ ጭሱ ደስ ይላል። እና እኔ እቺ ቤተ ክርስቲያን ስትረበሽ መንፈሴ ታውቋል። እኔ በቤተሰቤ አንድም ኦርቶዶክስ ሰው የለም ጌታን በሚያቅ ቤተሰብ ነው ያደግሁት። ዘመድ እንኳን የለኝም፣ ግን የዚች ቤተክርስቲያን ነገር ያሳስበኛል። ለኢትዮጵያ ምሳሌ የምትሆን ቤተክርስቲያን ናት። እንድትከፈል አንፈልግም። አንድነቷ ቢጠበቅ ደስ ይለናል። ስለዚህ ብንጸልይ ጥሩ ነው፣ ነውጥ እንዳይሆን። የሃይማኖት ግጭት ደግሞ አደገኛ ነው። በሃይማኖት የሚመጣ ጦርነት ቶሎ የሚበርዳ አይደለም። ብዙ ሕዝብ ያለቀው በክሩሴደርስ ነው። ክርስቲያኖች ብዙ ሕዝብ ጨፍጭፈዋል። ታውቁ እንደሆነ ብዙ ደም አፍስሰዋል። በሃይማኖት ስም፣ በክርስትና ስም ብዙ ሰዎች ተገለዋል። ስለዚህ ይሄ እንዳይሆን፣ የሃይማኖት ግጭት በምድራችን እንዳይሆን፣ ሰላም እንዲሆን፣ እርቅ እንዲሆን፣ ምድሪቱን እያሰብን ለመሪዎች ደግሞ ጥበብ እንዲሰጥ፣ ማስተዋል እንዲሰጥ እንጸልይላቸዋለን። መጽሐፍ ቅዱስ ዕንባቆም አንድ ላይ ሲናገር ነቢዩ ዕንባቆም ያየው ሸክም ይህ ነው። አቤቱ፣ እኔ ስጮህ የማትሰማው እስከ መቼ ነው? ስለ ግፍ ወደ አንተ እጮሃለሁ አንተም አታድንም። በደለንስ ስለምን አሳየኸኝ? ጠማማነትንስ ስለምን ትመለከታለህ? ጥፋትና ግፍ በፍቴ ነው፣ ጠብና ክርክር ይነሳሉ። ስለዚህ ሕግ ላልቷል፣ ፍርድም ድል ነስቶ አይወጣም፤ ኃጢአተኛ ጻዲቅን ይከባልና ስለዚህ ፍርድ ጠማማ ሆኖ ይወጣል እያለ ነቢዩ ይጮኻል፣ ይቃትታል። ለምን ዝም ትላለህ ይላል። እኔ እየጮኩም አትመልሰው እስከ መቼ ነው? ዘንበልም አትለው እስከ መቼ ነው? ፍትላልቷል ፍርድ ተዛብቷል፣ ጽድቅ አቢ ውስጥ ተደርጓል። ተነስ እግዚአብሔር እያለ ነቢዩ ይጮኻል። ለምን አሳየኝ ባላ ይሻል ነበረ። ኢንጀስቲስ ሆኗልና ይሄን ለምን ታሳየኛል? አንተ ስትነሳ ግን ሰላም ይሆናል እያለ እግዚአብሔርን ይሞግታል። በእግዚአብሔር ፊት ይቃትታል፣ ይጸልያል። እግዚአብሔር ዘንበል ያለለት ነው የሚመስለውና ከዛ ሲዘምር ምዕራፍ ሶስት ላይ እንደዚህ ይላል፤ አቤቱ ዝናህን ሰምቼ ፈራው። አቤቱ በዓመታት መካከል ስራህን ፈጽም፣ በዓመታት መካከል ትታወቅ፣ በመዓት ጊዜ ምሕረትህን አስብ እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል። ክብሩ ሰማያትን ከድኗል፣ ምስጋናውም ምድርን ሞልቷል። ጸዳሉም እንደ ብርሃን ነው፣ ጨረር ከእጁ ወጥቷል፣ ኃይሉም በዚያ ተሰውሯል። ቸነፈር በፊቱ ይሄዳል፣ የእሳትም ነበልባል ከእግሩ ይወጣል። ቆመ፣ ምድርን አወካት፣ ተመለከተ፣ አእዛብንም አናወጠ። የዘላለም ተራሮች ተንቀጠቀጡ፣ የዘላለም ኮረብቶችም ቀለጡ። መንገዱ ከዘላለም ነው። የኢትዮጵያ ድንኳኖች ሲጨነቁ አየው፣ የሚዲያም አገር መጋረጃዎች ተንቀጠቀጡ። በውኑ እግዚአብሔር በወንዞች ላይ ተቆጥቷልን? ቁጣ በወንዞች ላይ መዓትህም በባህር ላይ ነውን? በፈረሶችህና በማዳን ሰረገሎች ላይ ተቀምጠሃልና በቃል እንደ እንደማል መቅሰፍትን አወጣ፣ ቀስትንም ገተር፣ ምድርን ሰነጠቅ፣ ፈሳሾችን አወጣ። ተራሮች አንተን አይተው ተጨነቁ፣ የውሃ ሞገድ አልፏል፣ ቀላዩም ድምጹን ሰጥቷል፣ እጁም ወደ ላይ አንስቷል። ፈላጾች ከወጡበት ብርሃን የተነሳ ከሚንበጎበጎው ከጦር ጸዳል የተነሳ ፀሐይና ጨረቃ በመኖሪያ ቆሙ። በምድርም ላይ በማተራመድ አሕዛብን በቁጣ ከደንካቸው፣ አሕዛብን ለመታደግ የቀባኸውን ለማዳን ወጣ። የአጣተኛውን ቤት ራስ ቀጠቀጥክ፣ መሰረቱን እስከ አንገቱ ድረስ ገለጥክ። የአለቆችን ራስ በገዛ በትራቸው ወጋ። እኔን ይበትኑ ዘንድ እንዳውሎ ነፋስ መጡ፣ ችግረኛውን በስውር ለማወጥ ደስታቸው ነው። ፈረሶችን በባህር በብዙዎችም ላይ አስረገጥ። እኔ ሰምቻለሁ፣ ልቤም ደነገጠብኝ። ከድምፁ የተነሳ ከንፈሮቼ ተንቀጠቀጡ። መንቀጥቀጥ ወደ አጥንቶቼ ውስጥ ገባ፣ በስፍራ የሆኜ ተናወጥኩ። በሚያስጨንቁኝ ህዝብ ላይ እስኪመጣ ድረስ የመከራን ቀን ዝም ብዬ ጠብቃለሁ። ምንም እንኳ በለስ ባታፈራ፣ በወይን ሐረግ ፍሬ ባይገኝ፣ የወይራ ስራ ቢጎድል፣ እርሾችም መብል ባይሰጡ፣ በጎች ከበረት ቢጠፉ፣ ላሞች በጋጥ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል ይላል

ሃሌሉያ አምልኮ መሪዎች ያጸልዩናል። ከነሱ ጋር የጸሎት ዜማ እያዜምን ምድራችንን አገሬን ኢትዮጵያን አስብ አስብ እያልን ጥቂት ደቂቃዎች ነው ምንጸልየው። የጸሎት ጊዜ ነው። በአንድነት ቅዱሳን በአንድ መንፈስ በአንድ ልብ ሆነን በአምላካችን በእግዚአብሔር ፊት እንሆናል። እግዚአብሔር ይነሳ። ሃሌሉያ! እግዚአብሔር ዘንበል ይበል። እግዚአብሔር ብድግ ይበል። እግዚአብሔር ዞር ይበል፣ ይምጣ። እግዚአብሔር ጣልቃ ይግባ። የእግዚአብሔር እጅ መድኃኒት ናት። የእግዚአብሔር እጅ ታሳርፋለች። የሰው ሕይወት አይውደቅ አይጥፋ አይሙት። እግዚአብሔር ብቻ ይራራልን። ወገኖቼ ሆይ ጸልዩ፣ በልባችሁ እንዳለ በእግዚአብሔር ፊት ጸልዩ። እግዚአብሔር ለነቢዩ ዘንበል እንዳለ ዝናን ሰምቼ ፈራው እንዳለ እግዚአብሔር ዘንበል ብሎ ዝናውን ሰምተን እንድንፈራ እንዲያረገን ሁላችንም እንጸልያለን።

ተስፋችን እግዚአብሔር ነው። የምድራችን ተስፋ እግዚአብሔር ነው። የአገራችን ተስፋ እግዚአብሔር ጨለማ ወደ ብርሃን እንዲለውጠው እግዚአብሔር የእግዚአብሔር ትድግና እንዲመጣ ነቢዩ እንዳለው በዓመታት መካከል ታውቅ! በዓመታት መካከል ሥራህን ፈጽም እንዳለ በማት ጊዜ ምሕረትን አስብ እንዳለ፣ እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል። ክብሩ ሰማያትን ከድኗል፣ ምስጋናው ምድርን ሞልቷል። ሃሌሉያ ጸዳሉም እንደ ብርሃን ነው፣ ጨረር ከእጁ ወጥቷል፣ ኃይሉም በዚያ ተሰውሯል ይላል ነቢዩ። ይሄ ታላቅ ጌታ ክፉን ይምታው፣ በምድሪቱ ላይ የሚርመሰመሰውን ክፉ ይውጋው። የጨለማ ኃይል በኢየሱስ ስም የተመታ ይሁን። የጨለማ ኃይል በኢየሱስ ስም የተመታ ይሁን። መልኩን እየቀየረ እየቀያየረ ወደ ምድሪቱ የሚመጣ ክፉ በኢየሱስ ስም የተመታ ይሁን። በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም የተመታ ይሆን፣ ይመታ በኢየሱስ ስም። እባቡ የተገደለ ይሆን በኢየሱስ ስም። ደም አፍሳሽ መንፈስ፣ ገዳይ መንፈስ በኢየሱስ ስም የተወጋ ይሆን። እግዚአብሔር ሆይ፣ ሰላም ይሆን በልቅ። እግዚአብሔር ሆይ፣ ምድሪቱን አስብ። እግዚአብሔር ሆይ፣ ኢትዮጵያን አስብ። እግዚአብሔር ሆይ፣ ሰላም በምድሪቱ ላይ ይሆን። ትችላለ እኔ ጌታ እግዚአብሔር ይችላል። ወገኖቼ ሆይ ነቢዩ ጮኸ፣ ነቢዩ ጸለየ። ነቢዩ ለምን ዝም ትላለህ አለ። እግዚአብሔርን በመጠባበቂያዬ ላይ ቆሜ ጠብቀዋለሁ። በአምባዬ ላይ ሆኜ እግዚአብሔር እስኪናገረኝ ድረስ፣ ድምፁ እስኪመጣልኝ ድረስ እጠብቀዋለሁ አለ። እግዚአብሔር ሲመጣለት እግዚአብሔር ድምፅ ሲመጣለት ደግሞ ዘመረ። እግዚአብሔር የሚናገር አምላክ ነው። ሃሌሉያ እግዚአብሔር ሆይ እንጸልያለን ዛሬ በዚህ ማልዳ ምድሪቱን ኢትዮጵያን ይዘን በፊት እንመጣል። እኛም አይገባን አንተ ደግሞ የምታየው ብዙ ነገር አለ በምድሪቱ በአራቱም ማዕዘናት ጌታ ሆይ የክፉ መንፈስ አሰራር የጥንቆላ የድግምት ሟርት በጌታ በኢየሱስ ስም የጨለማ መንፈስ፣ የነፍሰ ገዳይ መንፈስ፣ ደም አፍሳሽ መንፈስ ምድሪቱ እንዳታርፍ ምድሪቱ ሰላም እንዳትሆን በልዩ ልዩ መንገድ የሚነሳ መንፈስ ሁሉ በኢየሱስ ስም የተመታ ይሁን። በጌታ በኢየሱስ ስም እግዚአብሔር ይነሳ ጠላቶችም ይበተኑ እንደሚል እግዚአብሔር ሆይ አንተ እንድትነሳ ክፉ እንዲመታ እንዲበተን በኢየሱስ ስም እንጸልያለን።

እግዚአብሔር ሆይ፣ እንዲታበስ ይቺ ምድር እንድታርፍ ሰላም እንድትሆን ረፍት እንድትሆን በኢየሱስ ስም እንለምንሃለን። እግዚአብሔር ሆይ ደግሞ እንጸልያለን ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን፣ በመካከላዋ ባለው መከፋፈል እግዚአብሔር ሆይ ያንተ እጅ እንዲመጣ አንድነቷ እንዲጠበቅ። እኛ የምንፈልገው ይቺ ቤተክርስቲያን እንድትታደስ ነው፣ ሪስቶሬሽን እንዲያገኛት ነው። እግዚአብሔር ሆይ ሪቫይቫል እንዲያገኛት ነው። የመንፈስ ቅዱስ ጉብኝት እንዲያገኛት ነው። ለውጥ እንዲሆን ነው። የወንጌል ኃይል ከፍ ብሎ በመካከሏ እንዲታወች እንጂ እርስ በርሷ እንድትነካከስ አይደለም። በጌታ በኢየሱስ ስም መዋርት ሁሉ የተሻረ ይሁን። በዚች ቤተ ክርስቲያን ላይ የሚነገር ክፉ መዋርት ሁሉ የተሻረ ይሁን። ሰላም ትሁን በኢየሱስ ስም ሰላም ትሁን። የአንድነት መንፈስ እንደገና የእርቅና የሰላም መንፈስ በመካከሏ እንዲሆን እንለምናሃለን፣ በጌታ በኢየሱስ ስም። ከሰሜን ከደቡብ ከምዕራብ ከምስራቅ በሁሉም አቅጣጫ እግዚአብሔር ሆይ የሰላም ንፋስ እንዲነፍስ የሰላም አየር እንዲነፍስ ምድሪቱ በአንተ እንድትታበስ እንድትጎበኝ እንለምናሃለን። እግዚአብሔር ሆይ ክብር ላንተ ይሁን፣ ምስጋና ላንተ ይሁን።

ጥሩ ዜና ስለምንሰማ ስለ ምድሪቱ፣ ጌታ ሆይ ልብን ደስ የሚያሰኝ መልካም የሆነ ወሬ ስለምንሰማ እናመሰግንሃለን። እግዚአብሔር ሆይ የደስታ መንፈስ በምድሪቱ ላይ እንደገና ይመለስ፣ ረፍትና ሰላም ይመለስ። ለመሪዎች ጌታ ሆይ ጥበብ ስጣቸው እንዲያስተዳድሩ እንዲመሩ ለሾምካቸው ጌታ ሆይ እንጸልያለን ጥበብ ካንተ ዘንድ ይሰጣቸው፣ ከሳቱበት ይመለሱ፣ መንገዳቸው የተቃና የተስተካከለ ይሁን፣ በጌታ በኢየሱስ ስም። አቤቱ ምንም አይነት ክፉ ነገር፣ ክፉ ሐሳብ በልባቸው እንዳይፈልቅ በኢየሱስ ስም የተጠበቁ እንዲሆኑ እንለምንሃለን። እግዚአብሔር ሆይ ስለ ሁሉ ተመስገን፣ ከፍ እናረግሃለን። በመድኃኒታችን በጌታ በኢየሱስ ክርስቶስ ስም ጸለይን።